ምክንያቱም ልጆቼን እደፍርልሃለሁ ብሎኛል። ሴት ልጆቼን እደፍርልሃለሁ ብሎ አፋውጥቶ የተናገረው ዜዶ ባለቆለጡ ነው። እኔ ደግሞ ልጆቼን እኔ እኔን ቢለኝ ምንም ችግር የለም። ያ እንግዲህ እራሴ መከላከል እችላለሁ። ልጆቼ የአስር ዓመትና ምናምን ልጆቼን ነው እደፍርልሃለሁ ያለኝ። ዜዶ የሚባለው የሚኖርበት አገር ደግሞ የሙስሊም ሀገር ነው የሚኖረው። ዜዶ ባለቆለጡ ከምር ነው የምላቸው እና ትግሬዎች አጨበጭባሉ ያ ጎበዝ ብራቮ ብራቮ እያሉ ጊፍት ይሰጡታለኝ። ምን ትዝ እንዳለኝ ታውቃላችሁ? ሀያ ሰባት ዓመት በኢህአዴግ አመራር ጊዜ የሆነ ሴት ነበረ፣ እየሄደ የሚሸናባቸው ተሳሳላችሁ፣ እስር ቤት ሲወጡ እናፍታማ እያለው የሆነ ሴት ነበረች። እስር ቤት ውስጥ ትግሬ ናት፣ እየመጣች የምትሸናብን። ዜዶ እኮ ነው ምናጆክ ደሴዳ ዜዶ መሆን አለበት። ዜዶ በአደባባይ ወጦ ሰካራሙ ዜዶ ሄዶ በአደባባይ ወጦ የወንድ ልብስ ለብሶ የሚዞረው እዚህ ጋር ቀዳዳ፣ እዚህ ጋር ቀዳዳ፣ በቃ እውነት ነው ብላችሁ የአዲግራት መሬት የሚመስል ከንፈር ያለው የተቆራረጠ ከንፈር ጅብ የነከሰው ከንፈር የሚመስል ይዞ የሚመጣው ቂጥ አፍ ባለጌ ጋጠወጥ ተሳላቢ አማራች ጋር አማራ የሚባሉ ጋር የቤት ታየው እንግዲህ፣ ቤት ታየው እንግዲህ፣ ዜዶ ትግሬ ነው እንግዲህ፣ ቤት ታየው ኮተንኮት ኮቶን ኮት አማራ ነው እና አሁን እኔ ስሰደብ ሚስቴ ልጆች ትደፈራለች ሲባል የሚያጨበጭቡና ጊፍት የሚሰጡ ሰዎች ጤነኞች ናቸው ወይ ነው? እኔ ዜዶን ባገኘው እደባደበዋለሁ። እንደ ወንድ ልጅም ደባደቡ። እዚህ ሊደፍረኝ ይችላል። ከምን ነው ምላችሁ? አስገድዶ ሊደፍረኝ ስለሚችል ዜዶ አሀብቱ ፋይት ፎር ማይ ላይፍ ፈርቻለሁ ለህይወቴ። ጌታ እንፈርቻለሁ። ምክንያቱም አንደኛ እነዚህ ሰዎች በተለይ የቲፒኤልኤፍ እንትኖች እንደዚህ ነገር ያደርጋሉ። አሁን እኔ ሪፖርት አድርጌያለሁ በምኖርበት ሀገር እንዲህ እንዲህ እንዲህ የሚባሉ ልጆችን ሴት ልጆችን እደፍርልሃለሁ ብሎኛል ብሎ ተናግሯል። አሁን ደግሞ ወደ ባለበት ሀገር ለአሜሪካ ኤምባሲ ሪፖርት እያደረኩኝ ነው። ቢኮዝ አይ ቴክ ዲስ ሲሪየስሊ ልጆችን እደፍራለሁ የሚል ልጆችን፣ እባችሁ እናንተ በዚህ መቀለል የለባችሁም። እናንተ ለምዳችሁታል። ልጆችን አስደፍራችሁ የምታጨበጭቡ ናቸው። እኔ ግን ይቅርታ አድርጉልኝ ልጆች፣ ሴት ልጆች፣ ሚስት ቀይ መስመር ነው። ዜዶ በባለፈው ካያችሁ ሂዊ ድሮን የምትባለውን ሊደፍረው እዚህ ጋር ቆለጡን ነው የነከስኩት አለች። ቆለጥ አለው ዜዶ ማለት እኮ ነው። በሚኖርበት ሀገር ትራንስጀንደር ሆኖ መንቀሳቀስ አላቅም ትክክል እንደሆነ ህዊ ድሮን ህዊ እናወቃችኋት። ህዊ ድሮን ህዊ ድሮን አማራዋ ሴት ዜዶ አሳይቶናል። ዜዶ አሳይቶናል። ጭኑን እዚህ ጋር ቆለቱን የተደፈረበት የተነከሰውን አመለጠኝ ይላል። አሁን ይህ ሰካራም ስታብታክንባት ተጋሩ ባናት ተተከል ደንቆሮ ምናባት አመጣለ

ዝቦ የሚባል ልጆችን እና ሚስትን ምደፍርልህ ሲል እኔም መጣችሁ።